ድርሳነ ዑራኤል ዘጥቅምት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በእውነት ልመናው እና በረከቱ ለዘላለሙ ከህዝበ ክርስቲያን ጋር እንደዚሁም ከሀገራችን ከኢትዮጵያ ጋር ይሁንና በጥቅምት ሁለቀን የሚነበብ የሚጸል የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ጥንት የሌለውና መጨረሻውም የማይታወቅ ከዓለም መፈጠር በፊት ያለና ወደፊትም ለዘላለም የሚኖር ህያው በሚሆን በእግዚአብሔር ስም ያለመጠራጠር እናምናለን። የሰማይና የምድር ኃይላት ሁሉ ለገናነቱ በመፍራትና በመንቀጥቀጥ ለሚሰግዱለት ለሱ በመለኮት አንድ ለሚሆን ለሶስትነቱ እንሰግዳለን። ዳግመኛም ፍሬዎች በየወገናቸው እንዲያፈሩ ላደረገና ምድርንም በልዩ ልዩ አበባዎች ስላስጌጣት ለሱ እንሰግዳለን። እነሆ የበረሃ አበባዎች በጌትነቱ ትዕዛዝ አብበው መልካም ማዛን ሰጥተዋልና ሶስተኛም እሱ በቸርነቱ እህልን ለምግብ ዘርን ለዘር ዝናምን ለሳር ይሰጣልና ለሱ ክብር ምስጋና መገዛትና መስገድ ይገባል ለዘላለሙ በእውነት በክርስቶስ እምነት ያላችሁ አባቶቼ እና ወንድሞቼ ሆይ፣ ለሔዋን ሴቶች ልጆች መመኪያ የሆነች አምላክን የወለደች የመቤታችን የቅዱስ ድንግል ማርያም ወዳጆች ከሆኑ አባቶች የሰማነውን መልካም ዜና ዳግመኛ ልንገራችሁ ስሙ፣ አለ ዳግመኛም የጌታችን ኢየሱስ ክርስቶስ ወዳጅ ከሚሆን ከወንጌላዊው ዮሐንስ ደቀ መዝሙር ከአብሮ ኮሮስ መጽሐፍ አግኝቶ ከጻፈው የእመቤታችን የቅድስት ድንግል ማርያምን ቅዳሴዋን ከደረሰውና ስለ መላእከ ብርሃናት ቅዱስ ዑራኤልም ከብዙዎች መጽሐፍቶች የብህን ሳው ኤጲስቆጶስ ከባህር ያቆስ ቃል የተገኘውን መልካም ዜና እንነግራችኋለን። ሌሎቹም የእመቤታችን የቅድስት ድንግል ማርያም ድርሳንና የሀገራችን የኢትዮጵያ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 መኳንንትና መሳፈንት፣ ነገሥታትና ሊቃነ ካህናት፣ ካህናትና ቀሳውስት፣ ኤጲስቆጶሳትና ጳጳሳት እንዲሁም ሊቃነ ጳጳሳት ሁላችሁም አክብሩት፣ አግኑት፣ ከፍ ከፍም አድርጉት። በታላቅ ምስጋና በቅዳሴ አመስግኑት። እሱ ረዳታችሁና አለኝታችሁም ነውና በእግዚአብሔርና በአምላካችን እናት በእመቤታችን በቅድስት ድንግል ማርያም ማለት በሁለቱም ዘንድ ባለሟልነት ስላለው ሁል ጊዜ ከእነሱ አይለይምና ክቡርና ቅዱስ በሆነ በዚሁ መልአክ የመላእክት አለቃ በቅዱሱ ዑራኤል ልመና ከጥፋትና ከጽኖ ጨካኝ ጠላት ታንኮልም እንዲሁም ከድንገተኛ ሞት ትድናላችሁ። መልካም ስራ እንዳትሰሩ ከሚያስቷችሁ ከመናፍስት እርኩሳን ከክፉዎች አጋንንት ይል በጸሎቱ ይረዳችኋልና፣ በመከራቸውና በድካማቸው ጊዜ የእስራኤልን ነቢያት ዳንኤልና ዕዝራን እንደረዳቸው እናንተንም በመከራችሁ በችግራችሁ ጊዜ ይረዳችኋል ያድናችኋልም። እሱ ምስጋናና ክብር ለዘላለሙ የሚገባው የእግዚአብሔር የትእዛዙና የሕጉ አስከባሪ ነውና ለዘላለሙ በእውነት ቅዱስ ዑራኤል ለባሮክ ሚስጥርን ሁሉ እንደገለጸለት የጌታችን የኢየሱስ ክርስቶስን መቃብር የሚጠብቅ ስሙ ባሮክ የተባለ በኢየሩሳሌም አንድ ዲያቆን ነበረ። ይኸውም ዲያቆን አምላክን የወለደች የመቤታችን የቅድስት ድንግል ማርያም ወዳጅ ነበረ። እሱም የኢየሩሳሌምን ጥፋትና የእስራኤልን የመንግስታቸው ክብር እንዳይገሰስ ወደ እግዚአብሔር ይጸልይ ነበረ። ከዚያ ጊዜ በኋላ እግዚአብሔር ጸሎቱን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 እንዳንተ ላሉ ቅዱሳን ቀደምት አባቶች ያልተሰጠ ጸጋ ለአንተ ተሰጥተዋል አይበቃህምን ሰውኮን አለምን ሁሉ ቢነዳ ቢገዛ በነፍሱ ከተጎዳ ምን ይጠቅመዋል ምን ይረባዋል ተብሎ በወንጌል ተጽፏል ነገር ግን እስኪበል ሐሳብህን ንገረኝ አስረዳኝ በእግዚአብሔር ፊት በምትኖር በመቤታችን በአምላክ እናት በጸሎቷና በስሟ ሁል ጊዜ እያማጸነ አሳስበኛልና አለው ያን ጊዜ ባሮክ የመላእክት አለቃ ቅዱስ ዑራኤልን ድሃና ኃጥእ በመሆን በእኔ የሚሆንልኝ አይደለም ከሰው ሁሉ በመረጣት በእመቤታችን በቅድስት ድንግል ማርያም ነው እንጂ። የአምላክ ልጅ ለእኛ ለሁላችን ለአዳም ልጆች መድኃኒት እንድትሆነን ስጋዋን ለብሶ እናት አድርጓታልና አሁንም ጌታ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ በጥቂቱ የሚነግርህንና የምለምንህን ስማኝ። ለእኛ ሲል በእንጨት ላይ በተሰቀለው አምላካችን ብለህ ሳትሰለች ከአንተ ጋር እንድነጋገር ትፈቅድልኝ ዘንድ ፈቃድህን እጠይቃለሁ። ቅዱስ ዑራኤልም መልሶ በልስቲ የፈቀድከውን ነገር ሁሉ ጠይቀኝ አለው። ባሮክም መለሰና ያን ጊዜ ስለ ጳጳሳትና ስለ ነገሥታት ስለ ደጋጎችና ስለ ክፎች ያሳይህኝ የሚስጥር ነገር ሁሉ መቼ ይሆናል በሕይወት ሳለሁ ነው ወይስ ከሞትኩ በኋላ ነው ሲል ጠየቀው። ከዚህ በኋላ መልአኩ ቅዱስ ዑራኤል ያማጸንከኝና አንተም አርባ ሌሊት አርባ መዓልት በመጾም የደከምከው ስለዚህ ነገር ነውን አለው። አሁንም ነግር ዘንድ ሰማኝ ስለ ጳጳሳትና ስለ ነገስታት ስለ ደጋጎችና ስለ ክፉዎች ነገር ሁሉ ሳትጠይቀኝ እንድነግርህ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ጸሎት ከእግዚአብሔር ዘንድ ተልኬ መጥቻለሁ። የምነግርህን ልብ አድርገህ ስማ። በሊቀ ጳጳሳቱ ዘመን የስሙ ምልክት በ የሚል ይነግሳል ተብሎ የጌታችን ደቀ መዛሙርት አለቃ የጴጥሮስ ተማሪ በሆነ በቀለመንጦስ መጽሐፍ እንደተነገረው ይህች አገርህ ኢየሩሳሌም እስከ ሰባት መቶ ሰባ ሰባት ዘመን ድረስ እኩሌታው ግዛቷ በአይሁድ እጅ እኩሌታው ግዛቷ ደግሞ በእስላሙ በምስር ወይም በግብፅ ንጉስ እጅ ትቆያለች። በዚያ ዘመን በኢትዮጵያ የነገሰው ይኩን የሚባለው ንጉስ የዚህ ሀገር ሰዎች በእስላሞች እጅ ስለመገዛታቸው እጅግ ያዝናል። ከዚህም ከኢትዮጵያዊ ንጉስ የክርስቶስ ወገን የሆኑ ቅዱሳን ነገስታት ይወለዳሉ። የአንደኛው የመጀመሪያው ስሙ ወ ሲሆን የሁለተኛው ደግሞ መ ነው። የሶስተኛውም ስሙ ደ ሲሆን የአራተኛው ደግሞ ይህ ነው የአምስተኛው እ ሲሆን የስድስተኛው ዘ የሰባተኛው ወ በ ሲሆን የስምንተኛው ደ እ የዘጠነኛው ና ይሆናል። በእነዚህም በዘጠኙ ነገስታት ዘመን በኢትዮጵያ ውስጥ ሰላምና ደስታ ይሆናል። የአምላካችን የክርስቶስ መንግስታዊ ወንጌሉ በዓለሙ ሁሉ ይልቁንም በኢትዮጵያ ሀገር ትሰበካለች። ከሰባት ሺህ ዓመት በኋላ በዓለም ላይ ሰላምና ደስታ ይታጣል። በመጨረሻውም የአረማውያን ዘመን በመሆኑ ፍቅር በየጊዜው እየጎደለ ይሄዳል። በዚያን ዘመን ስለ እግዚአብሔር ብሎ ሃይማኖትን ማጠንከርና ደጋጎችን ሰዎች መውደድ፣ እውነትና መልካም ስራ መስራት ፈጽሞ የለም። ከመነኮሳት ማህበር ሆነ ከካህናት ወገን ሁሉ ወንዶችና ሴቶችም በመልካም ስራ አይሄዱም። ጻድቃን ይመስላሉ፣ በውስጣቸው ግን ተንኮለኞችና አስተኞች ሴሰኞችም ናቸው። በኢትዮጵያ ሰዎች በሀገራቸው ዘመን አቆጣጠር አለም በተፈጠረ በ7298 ዓመት በሰኔ 17 ቀን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 ቅዱሳኖች ሁሉ ይሰበሰባሉ። አመድ ከዘነበ ከአራት ዓመት በኋላ የጌታችን የኢየሱስ ክርስቶስ ሰማዕት የሆነ በፊቅጦር በገድሉ መጽሐፍ እንደተነገረው የስሙ ምልክት ቴ ተብሎ የተመለከተው ይነግሳል። ከወንጌላዊው ማርቆስ ወንበር ተሹሞ ከወጣ ጳጳሳቸው ጋር ቅዱሳን የሆኑ የኢትዮጵያ ካህናት ይመጡና በግብፅ ምድር በአባሲኖወዳ ደብር ውስጥ የሃይማኖት ጉባኤ ያደርጋል። ይኸውም ሃይማኖታቸው ቀጥተኛ በሆነ በቅዱሳን ዘንድ ሁሉ የታመነ ጽኑ የሆነና የእውነተኛ አካላዊ ቃል ከስጋ ጋር አንድ ባህሪ መሆኑ የሚያስረዳ ነው። አምላክን የወለደች የመቤታችን ድንግል ማርያም ወዳች የሆነ ሃይማኖቱ ከቀና ንጉሥ የተወለዱ ሁለቱ የኢትዮጵያ ነገሥታት ከነሱ ጋር ይገኛሉ። ከዚያም በቀናች የእስክንድሪያ ሃይማኖት የሮምን ሰዎች ይረቷቸዋል ወይም ያሸንፏቸዋል። በዚያን ዘመን በኢትዮጵያ ውስጥና በዓለም ሁሉ ሰላምና ደስታ ጥጋብና ፍጹም ተድላ ይሆናል። ቀለሚንጦስ ለእናቱ እንደተናገረ እናቱም ጌታችን ኢየሱስ ክርስቶስ በሐዋርያቶቹ ላይ አለቃ አድርጎ ለሾሞ ለሐዋርያት አለቃ ለአባታችን ቅዱስ ጴጥሮስ እንደናገረችው ያን ጊዜ እግዚአብሔር እስከ ዓለም መጨረሻ በረከቱን ይሰጣልና። ይህን ቃል ዲያቆኑ ባሮክ አባ ባሮክ ከመላእክት አለቃ ከቅዱስ ዑራኤል ተቀብሎ ቅዱሳኖች ለሆኑ ወንድሞቹ ተናገረ ወይም አስረዳ። እነሱም ጽፈው ለዘላለሙ ምስጋና ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ መቃብር በጎልጎታ ውስጥ አኖሩት። ይህ የመላእክት አለቃ ቅዱስ ዑራኤል ድርሳን የአመጣጡን ዜና በጥሩር አስቀድመን እንደተናገርን አሁንም ዳግመኛ እንናገራለን። ይህን መጽሐፍ ወደ ሀገራችን ወደ ኢትዮጵያ ያመጣው አምላክን የወለደች የመቤታችን የቅዱስ ድንግል ማርያም ቅዳሴዋን የደረሰላት በቁስጥንጥንያ ውስጥ በምትገኝ የብህንሳው ኤጲስቆጶስ አባ ሕርያቆስ ነው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 እኛም የክርስቲያን ወገኖች የአምላካችንን ፈለግ የምንከተልና አምላክን የወለደች የቅድስት ድንግል ማርያም አማላጅና ተስፋ የምናደርግ እንዲሁም የቅዱስ ዑራኤልን የረድኤቱን ኃይል የምንጠባበቅ ሁላችንም ይህን መጽሐፍ ለማንበብና በጸሎቱም ለመጠቀም ከፍ ከፍም ለማድረግ ሕሊናችን ስጋጀ ይሁን። ይህን የመላእክት አለቃ የሆነ የቅዱስ ዑራኤል የዜና መጽሐፉን ከልብ ለሚወዱ ሰዎች በዚህ ዓለም ሆነ በወዲያኛውም ዓለም ክብርና ጸጋን፣ ሰላምና ደስታን በእውነት ያጎናጽፋቸዋልና፣ ለዘላለሙ አሜን። በእግዚአብሔር ቸርነትና በመላእክት አለቃ በቅዱስ ዑራኤል አማላጅነት ይህ የቅዱስ ዑራኤል ድርሳን በዚህ ተፈጸመ። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን። ለእኛም ይቅርታና ምሕረት ይደረግልን ለዘላለሙ አሜን።